ለምሳሌ አደጋ የሚፈጠር ከሆነ መከራ ሊመጣብሽ ከሆነ የሆነ ችግር ሊመጣ ከሆነ ሁከታ ማውት ይባላል። አንጀትሽ ይታወቃል ወይ ሀዘን ይኑ ቅርብ ቤተሰብ ይኑ ወይ መኪና ሊገጨ ይሁን ሊሞት ይሁን ምንጫ፣ የሆነ ነገር ንብረትሽ ሊቃጠል ይሁን ሊጠፋ ይሁን ብቻ እንደ አላርም ነው። ድንገት ነው፣ ሳታስብ የሚፈጠረው ይሄ። አስበሽ አቅደሽ አይደለም፣ በድንገት አንጀትሽ እንደ እንደ ቡጢ እንደዚህ እንዲያለ ቦክሰኛ እጁን እንደሚጨብጥ ሆድሽ ይጠነክራል። ሲያከባቢ በጣም ነው የሚጠነክረው እና በቃ የጤነኝነት ስሜት አይሰማሽም። ይሄ ምንድን ነው የምታውቂው መሰለሽ፣ በድንገት የሚከሰት ነው እንጂ አስበሽው አይደለም። ራሱ የሚመጣው ድንገት። አዎ፣ ይሄ ስሜት አሁን ሰዎች መለየት ስላለባቸው ነው። ይሄ ስሜት እግዚአብሔር ሲሾሞ ልክ እንደ ውሃ ማዕበል ነው። ጎርፍ በድንገት እንደሚመጣ እንደሚያጥለቀል ሳይታሰብ ነፋስ አነሳስቶት ይሄን ሳታስብ የሚነሳ ስሜት ነው። ለምሳሌ ይሄ አንጎልሽ፣ ልብሽ ከመረዳቱ በፊት የሚፈጠር ስሜት ነው። ለዚህ ነው ኩላሊት ያጤ ሰው ከእሳት በፊት ምንድነው? ጨስ አለ አይደለ? ጭስ ታየ ማለት እሳት ሚመጣ ነው። ስለዚህ ኩላሊት ማቀስ ማለት መጀመሪያ የሚፈጠር ስሜት ነው ማለት ነው። ስለዚህ የውሃ ባህሪ ስለሆነ ሆድቃ በድንገት ይንቀሳቀሳል። በድንገት ምግብ መብላት ፍላጎት ዝግት ዝግት ይላል። ማራቱም ሰው ተረጋግቶ መቀመጥም አትችይም፣ አትችይም። ይሄ ማለት ምንድነው? የአደጋና የመከራ ስሜት ነው። ነፍስሽ እያስጠነቀቀሽ ናት።